ኤልየንሱ ሸበላ የመጨረሻ ማስታወሰው ነገር እዛ ምወደው ጫካ ውስጥ ቁጭ ብዬ ንጹህ አየርን ሳወጣና ሳስገባ የተፈጥሮውን ልዩ ውበት ሳደንቅ ነበር። ግን አንዳች ጆሮዬም ጭንቅላቴም የሚረብሽ ድምጽ ሲሰማኝ ነበር። እንደ መደንገጥ ብዬ ተኝቼበት ከነበረው ነገር የተነሳሁት። ቆይ ግን መቼ ተኝቼ ነው? ተነስቼ ዙሪያዬን ስቃኝ እንደማዞር አደረገኝ። እና ተኝቼበት ከነበርኩበት ቦታ እንደገና ተዘረርኩ። ለምን ያክል ጊዜ እንደ ቆየሁ ባይገባኝም ድጋሜ ስነቃ ግን እንደ ቅድሞ ተስፈንጥሬ መነሳትን አልቻልኩም። ቅድም አይን ያየው ነገር አዙሮ የጣለኝ ነገር እውነት ቢሆንስ ብዬ ፈራሁ። እውነት በዚህ ነጭ ክፍል ውስጥ ቅድም ያየኋቸው በመሰለኝ ኤልየንሶች ተከብቤ ቢሆንስ በመጽሐፍና በአኒሜሽን ማቃቸው ሳስባቸው የሚያንገሰግሹን ፍጥረታት እጅ ሆድቄ ቢሆንስ፣ የእውነት አሉ ማለት ነው። ተንጋልዬበት ከነበረው አልጋ ራሴን ሳላንቀሳቅስ ማለት ሀሳቦችና ጥያቄዎች ጭንቅላቴን ይዱት ጀመር። ግን እንዴት ጭንቅላቴን አዙሬ ልመልከት? ላየው የምችለው ነገር አስፈራኝ። ለመገነዝ ተስተካክሎ እንደተቀመጠ ሬሳ ቀጥ ብዬ ጣራውን እያየሁ በሆዴ አምላኬን መጥራት ጀመርኩ። በመሀል የሆነ ድምጽ እየቀረበ ይመጣ። ልብም እንደዚህ ይመታል እንዴ? ሙዚቃ ተከፍቶላት ውስጥ የሆነ ምጨፍር ያክል ተሰማኝ። እውነትም በኤልየንሶች እጅ ነኝ። ተሰብስበው መጥተው እንደ ማድከበቡኝ በፊልም አውቀው የነበረው ያ ትላልቅ ጭንቅላታቸው ፊት ለፊት አየሁት። ጥቋቁር አይኖቻቸው፣ ረጅም አንገታቸው፣ ለመግለጽ የሚያስቸግረው ቅርጻቸው ፊት ለፊት የቆመ አየሁት። ምን እንደሚሰማኝም መለየት አቃተኝ። ሲያፈጡብኝ ጊዜ አሟሟቴን ማሰብ ጀመርኩ። ልቤ እንደ ቅድሙ ከበሮው መደለቋን ተያይዟለች። በዚህ መሀል ከነበሩት ሁለቱ እጅን ይዘው ከአልጋ ላይ አወረዱኝ። ቆይ አንዳቸው አይበቁም ነበር እኔን ለመጎተት? ለመታረድ እንደሚጎተት በግ ይዘው ወደሚሄዱበት እጎተት ጀመር። በዚህ መሀል ግን እስረኛ መሆኔን ረሳሁት። ቆይ አገራቸው እንዴት ነው የሚያምረው! ተመሰጥኩ። አይገልጸውም። ጥያቸው መሮጥ አማረኝ። እጄን አጥብቀው ባይዙኝ ኖሮ፣ ወለሉ ምንድን ነው? አልማዝ ነው። ወርቅ ወርቅ ነው። ሰማዩ ያለው ደመናስ፣ የሚፈሰው ውሃስ ምን ተአምር ነው ብዬ ሳልጨርስ አንድ ክፍል ውስጥ ጨመሩኝ። የሚያምረው ክፍል ውስጥ ከተቀመጠው ወጣት ሸበላ ኤልየን ጋር ተፋጠጥን። ያው ከሌሎች ጋር ሳስተያያቸው ሽማግሌዎች እንደሆኑ ገብቶኝ ነው። ፊት ለፊቱ ላይ ያለው ወንበር አስቀመጡኝ እና ወጡ። ግን ለምንድነው ምንም ቃል የማወሩት? ሁሉም ነገር የሚያደርጉት በጸጥታ ነው። ይሄ ገባኝ። ሸበላው ኤልየንስ እንድግባባው ጭንቅላቴ ላይ ሲግናል ሲገጥምልኝ ነበር። ለካም የሚግባቡት በቃል አይደለም፣ በሲግናላቸው ነው። ምድር ላይ ሳለሁ ስለ እነርሱ ያነበብኩት መጽሐፍ ትዝ አለኝ። በሕይወቴ አስቤው በማላውቀው መልኩ ቃላቶች መስማት ሳያስፈልገኝ ሀሳቡን መረዳት ቻልኩ። እኔም ሳላወራ ሀሳቤን አስተላልፍኩ። ሌላ ዓለም ውስጥ ገባሁ። በዚህ መሃል ሸበላው ኤልየንስ እኔን እንዴት ጫካ ውስጥ ሲዘዋወሩ እንዳገኙኝ እና እርሱ አይቶ ስለወደደኝ እንደመጣሁ ነገረኝ። ስለ ግዛታቸው፣ ስለ ኑሯቸው ልክ እንደ ክብር እንግዳ አይቶ ተረከልኝ። በዛ ላይ የጎሳው መሪ ነው፣ ፈዘዘብኝ። እኔም ጀብዱን ሲነግረኝ ተዋክቶ ያሸነፈባቸውን ታሪኮች ሲያወራልኝ፣ ወንዳ ወንድነት ማረከኝ። ለኤሌንስ ግን ወንዳ ወንድ ይባላል ብቻ። ከሌሎቹ ለይቼ የወደድኩት ፍርሃት የጠፋ ምን አለ ኤሌንስ ባይሆን ወይም እኔ ኤሌንስ ብሆን ኖሮ ብዬም ተመኘው። ወይ ጉድ! ከነበርንበት ክፍል ወጣንና ቅድማቺው አድነቄ ያልጨረስኩት ዓለም እንዳይጋበዘኝ ኑሮን ይኖሩታል አይገልጸውም። ሁሉም ነገር እነርሱ ጋር ቀላል ነው፣ በጣም ምቹ ነው። ስለሚያበሩት ሕንፃዎቻቸው፣ ከብርሃን ፍጥነት እኩል ስለሆኑት መጓጓዣቸው፣ ስለኑሯቸው ሁሉም ቃል ሳይናገር ዓይንም ብቻ እያየ በሲግናሉ ይነግረኝ ጀመር። በመሃላ ጀሪት ተመሰጥኩባችሁ። ስለሚያወረ ነገር ትቼ ስለሱ ማሰብን ተያያስኩት። ምን ጉድ ነው? ከሲግናሉ ጋር ሌላ ነገር ገጥሞብኝ ይሁን እንዴ? ፍርሃቴን ጥዬ ከባድ ፉጥር ጋር ሌላ ነገር ማስበው? በዚህ መሃል ምን አለ አብረን ምንሆንበት ነገር ቢፈጠር ምን አለ ኤልየንስ ባይሆን ብዬ ማሰቤን ተያያስኩት። ምንን እንደወደድኩት እንጃ ሲመስለኝ ግን ጀግንነቱ ማርኮይ ነው። ሲበዛም ጀግና ነው። እርሱም ማይሆን ነገር ነው ሲለኝ ነበር። ደንግጬ ያፈጠጥኩበት። አምላኬ ሆይ ለካም ማስበው ነገር እንደ ወር ሆኖ እስጋ የሚደርሰው ማስበው ሁሉ ያውቃል። እኔም እንደዛ ለምን አልኩኝ። ለምን ነው አብረን መሆን ማንችለው? አፈጠጥኩበት። ወየብደጥክ ምክንያቱ እኔና አንቺ ፍጹም የተለያየን ፍጥረቶች ነን በዛ ላይ ብሎኝ ሳይጨርስ ለአእምሮ የሚከብድ ድምጽ መሰማት ጀመርን። ጆሮ ግንዴ የተበጠሰ ያክል ተሰማኝ። እንደ ማዞሩም አደረገኝ። አሁን ወደ ቤተሽ መመለሻሽ ሰዓት ነው፣ ጠላቶች ናቸው፣ ጦርነት ሊጀመር ነው አለኝ። ምን? ወደ ምድር ለምን የመጣው ይምጣ ቆያለሁ አልኩኝ። ቆይ ታዲያ ለምን አመጣኸኝ እዚህ ማልቆይ ከሆነ አልኩት። ጠንነቴን ብትጠራጠርም እዚህ መቆየቱ ላንቺ ይጥሩ አይደለም። ግን አንዳንዴ እዚህ እዚያ መጣሻለሁ። ምላሼን ሳይጠበቅ በምን መሳሪያና ፍጥነት ቁጭ ከምልበት ጫካ እንዳስቀመጠኝ አላቅም። ትቶኝ ሄደ። ቆይቻው ብሎ እንኳን አይስመኝም እንዴ? ወይስ ኤሌንሶች መሳምን አያውቁም? እና ምን ለማለት ነው፣ ድንገት ኤልየንሱን ሸበላ ካገኛችሁት እስካሁን አልመጣምና እዛ ጫካ ውስጥ ቁጭ ብላ እየጠበቀችህ ነው በሉልኝ፣ ናፍቆኛልና። ታሪኩን ከወደዳችሁት ለብዙ ሰው ይዳረሰን፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የማርኤ ሪቶ ቻናል ቤተሰብ የሚሆኑ በቀጣይ ሳምንት በሌላ ታሪክ እስከምንገናኝ ቸር ቆዩ።